አሰላሙ አሌይኩም ወራህመቱላህ። ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ በማድረግ ጀምሩ። በአንድ ወቅት አምር የተባለ ወጣት ሰው ነበር። አምር አባቱ ከሞተ በኋላ ከሱ የወረሰውን ንብረት በራሱ ተንቀሳቅሶ ስራን ሰርቶ ለመለወጥ ይፈልጋል። በመንደሩ ያሉ ሰዎች ወደ ከተማ እየወጡ ንግድን ያካሄዳሉ። አምርም ከነሱ ጋር ለመሄድ ወሰነ። ጉዞ የሚያደርጉ ቅፍለቶችን አገኘና ወደ ዋናው መሪ ጋር ሄዶ ለንግድ ከነሱ ጋር ጉዞ ማድረግ እንደሚፈልግ ይነግረዋል። ዋናው መሪም ችግር የለውም ከእኛ ጋር ትሄዳለህ፣ ነገር ግን ከዚህ በፊት ጉዞ አድርገህ ታውቃለህ እንዴ ብሎ ይጠይቀዋል። አምርም አይ ከዚህ በፊት ጉዞ ወጥቼ አላውቅም ይለዋል። የቅፍለቱ መሪ ከዚህ በፊት ጉዞ አድርገህ ማታውቅ ከሆነ ጉዞ ላንተ ሊከብድህ ይችላል። እወጣለው እስካልክ ድረስ ጉዞ ላይ ለሚያጋጥሙህ ነገራቶች ሁሉ ጥንቃቄ ማድረግ አለብህ አለው። አምርም ኢንሻ አላህ ጉዞ ማድረግ የግድ ስለሆነ ጥንቃቄ አድርጋለሁ ይለዋል። የቅፍለቱ መሪም ጉዞ መቼ እንደሚጀምሩ ለአምር ከነገረው በኋላ አምር ወደ ቤት ይመለሳል። ለጉዞ የሚሆኑ እቃዎችንና ቀለብን መያዝ ጀመረ። ጉዞ የሚያደርጉበትም ወቅት በደረሰ ሰዓት አምር ባለችው አንድ ግመል ላይ ስንቁን ከሰበሰበ በኋላ የቅፍለቱ መሪ እንገናኝ ወዳለበት ቦታ ላይ አመራ። ጉዞአቸውም ተጀመረ። በረሃን እያቋረጡ ስለመሄድ ጉዞው ከባድና አስቸጋሪ ነበር። በበረሃ ላይ ብዙ ከተጓዙ በኋላ የቅፍለቱ መሪ እረፍት ለማድረግ እዚህ ጋር የተወሰነ እንረፍ፣ ድንኳናችሁ እንደኩኑ አላቸው። ሰዎቹን ባረፉበት ቦታ ላይ ድንኳንን መስራት ጀመሩ። አእምርም እንደዛው አነስ ያለች ድንኳንን ይሰራል። የፀሐዩ ንዳድና ግለት በጣም ከባድ ስለነበር ወደ ውስጥ ገብቶ አረፍ አለ። ነገር ግን ውስጥ መቀመጡ ጭራሽ ሙቀቱንና የፀሐዩን ግለት ይጨምርበት ጀመር። በበረሃውም ላይ የተሻለን ጥላ ካገኘሁ ብሎ ግመሉን ተሳፈረ። እየተዘዋዟረ ሲመለከት ከአንድ አቅጣጫ ተለቅ ያለችን ዛፍ ይመለከታል። ወደዛ ዛፍ ሄጄ ብጠለል የተሻለን ጥላና እረፍት ላገኝ እችላለሁ ብሎ አሰበ። ዛፏንም ወዳየበት ቦታ ላይ አመራ። እንዳሰበውም እዛ ቦታ ላይ ሲደርስ ቀዝቀዝ ያለ አየርና ረፍት ይሰማው ጀመር። የፀሐዩ ግለት እስኪቀንስ ድረስ ከዛፉ ላይ ወጥቶ ረፍት ለማድረግ አሰበ። ግመሉንም እዛው ካሰረው በኋላ ወደ ዛፉ ላይ ወጥቶ ረፍት አደረገ። በጣም ደክሞት ስለነበር ገና ጀርባውን እንዳሳረፈ እንቅልፍ ይዞት ሄደ። የፀሐዩ ግለትም ከቀነሰ በኋላ የቅፍለቱ መሪ ተነስቶ ሰዎችን መቀስቀስ ጀመረ። ወደ አምር ድንኳን ጋር ሲሄድ ግን አምርን አላገኘውም ነበር። የቅፍለቱ መሪም በጣም ደነገጠ። እየተዟዟረ አምርን መፈለግ ጀመረ። ነገር ግን ሊያገኘው አልቻለም። ከሱ ጋር የነበሩ ጓደኞቹንም ጠየቃቸው። አንዳቸውም ግን አምርን አላዩትም ነበር። የቅፍለቱ መሪም በጣም ደነገጠ። አምርን አስጠንቅቄው ነበር፣ ጉዞ ላይ ለሚያጋጥምህ ነገር መታገስ አለብህ ብዬዋለሁ። ምናልባት ጉዞው ከብዶት ወደ ቤት ተመልሶ ሊሆን ይችላል፣ ወይም መንገድ ጠፍቶበት ሊሆን ይችላል። ከዚህ በላይ እሱን መፈለጋችንና እዚህ መቆየታችን ለእኛም ጥሩ አይደለም። ጨለማው ከመጣ የአውሬ እራት ነው የምንሆነው። ስለዚህ ምንም ማድረግ አንችልም። ጉዟችንን እንጀምር አለ። ሁሉም ሰው የአምር ነገር ቢያሳስበው ምንም ማድረግ ስለማይችሉ ጉዞአቸውን ጀመሩ። በዚህ በኩል አምር የነቃው በጣም ቆይቶ ነበር። ሲነቃ በጣም ሰዓቱ እንደረፈደ አወቀ። ወዲያውኑ ከዛፉ ላይ መውረድ ጀመረ። ነገር ግን ግመሏንም አላገኛትም የታሰረችበት ገመድ እዛው ሆኖ ግመሏ ግን አልነበረችም። አምርም በጣም ደነገጠ። ምናልባት ወደ ድንኳኑ ተመልሳ ሊሆን ይችላል ብሎ ወደ ድንኳኑ መመለስ ጀመረ። ወደ ቦታው ላይ ሲደርስ አንድ ሰው እንኳን አልነበረም። ሰዎቹ ያቀጣጠሉት እሳት በዛ ቦታ ላይ ነበር። አምርም እሱን ሲመለከት ጥለውት ጉዞአቸውን እንደጀመሩ አወቀ። በጣምም አዘነ። እዛው ቁጭ ብሎ ማሰብ ጀመረ። ምን እንደሚያደርግ አያውቅም። የያዘው ቀለብ በግመሏ ላይ ነበር። ጥሩ ነገር እንዲገጥመው አላህን እየተማጸነ እዛው ቁጭ ብሎ ማሰብ ጀመረ። ሳያስበውም ሰዓቱ በጣም ሄደና ይመሻል። ከሩቅ ድምፅን ይሰማል። ወደ ሰማበት ቦታም ሲዞር ብዙ ተኩላዎች ወደ እሱ ጋር እየመጡ ይመለከታል። አምርም ረፍት ወዳረገበት ዛፍ ላይ መሮጥ ጀመር። ተኩላዎቹም እሱን ሲመለከቱ እየሮጡ ያሳደዱት ጀመር። ነገር ግን አምር አላህ እንዲተርፍ ስለፈለገለት ወደ ዛፉ ጋር ቀድሞ መሄድ ቻለ። ዛፉ ላይ ወጥቶ እየፈራ ቁጭ አለ። በእጁ ስለትን እንጂ ሌላን ነገር አልያዘም ነበር። ተኩላዎቹ ከስር ሆነው አምርን እየተመለከቱ ይጮኋሉ። አምር የሚያጋጠመው ነገር ከባድ ቢሆንም ከተኩላዎቹ አላህ እንዲተርፍ ስለፈለገለት አላህን ማመስገን ጀመረ። ያ ረቢ መጨረሻዬን የሚያምር አድርገው ሁሉም ነገር ለኸይር ነው እያለ ማሰብ ጀመረ። ጨለማው እስኪወገድና እነዛ ተኩላዎች ከሱ እስኪርቁ ድረስ ከዛፍ ላይ ያልወረደም ነበር። ጨለማው ተወግዶ ሲነጋ አምር ሚረዳኝ ሰው ካለ ብሎ አሻግሮ መመልከት ጀመረ። በድንገትም ከሩቅ አንድ ግመል ላይ የተሳፈረ ሰው ውሻውን አስከትሎ ሲሄድ ይመለከታል። አምርም እርዳታን እንደሚፈልግ ሰው እየጮኸ መጣራት ጀመረ። የአላህ ነገር ሆኖ ያ ግመል ላይ የተሳፈረው ሰው የአምርን ድምፅ ይሰማና እሱ ወዳለበት አቅጣጫ መሄድ አምር የነበረበት ዛፍ በተኩላዎች ተሞልቶ ነበር። ያ የአምርን ድምፅ የሰማውም አዛውንት አምር በተኩላዎች እንደተከበበ ሲያውቅ ውሻውን ወደ ተኩላዎቹ ይልከዋል። የተላከውም ውሻ ተኩላዎቹን ያባረራቸዋል። አዛውንቱም ወደ አምር ጠጋይልና በላንተ ወጣት አሁን ውረድ አብሽር ይለዋል። አምርን በደስታ ከዛ ዛፍ ላይ እየተንደረደረ ወረደ። በጣም ደክሞትና ውሃ ጠምቶት ስለነበር አዛውንቱ ከያዘው ውሃ ለአምር ይሰጠዋል። አምርም እስኪጠግብ ድረስ ከጠጣ በኋላ ሽማግሌውን አመሰገነው። ወላሂ አንተ ሰበብ ሆነ፣ እኔ ጋር ባትመጣ ኖሮ ባልዳንኩኝ ነበር። አዛውንቱም መንገድ የጠፋብህ ሰው ትመስላለህ፣ ናኔን ተከተለኝ፣ ወደ እኔ መንደር ልውሰድህ ይለዋል። አዛውንቱ በዛ በረሃ ላይ የሚኖር የበረሃን ችግርና መንገድ የሚያውቅ ሰው ነበር። አዛውንቱም አምርን ይዞት ወዳለበት ቦታ ላይ መሄድ ጀመረ። አምር መልካም ሰውን አግኝቶ በህይወት በመዳኑ በጣም ደስተኛ ነበር። የአዛውንቱ መኖሪያ ጋርም ደረሱ። በረሃ ላይ ትላልቅ ድንኳኖች እንደኩነው ነው በዛ ውስጥ ነበር የሚኖሩት። አዛውንቱም አምርን ወደ ቤቱ አስገባው። አምርን በስተመጨረሻ ከብዙ ልፋት በኋላ ጥሩ እረፍትና ስሜት ይሰማው ጀመር። አዛውንቱም አምር ወደዚህ ለምን እንደመጣና ስለ ሁኔታው ጠየቀው። አምርም ንግድም ፈልጎ ከመንደሩ ቅፍለቶች ጋር ወደዚህ በረሃ እንደመጣና እንዴት መንገድ እንደጠፋበት ምንም ሳያስቀር ለአዛውንቱ ይነግረዋል። አዛውንቱም አልሐምዱሊላህ አላህ አድኖሃል። አንተም ግመልህም በጥሩ ሁኔታ ላይ ያላችሁት አለው። ዓምርም ይህንን ሲሰማ ግመልህን ያልከኝ የእኔ ግመል አንተ ጋኑ እንደመጣችሁ ብሎ ጠየቀው። አዛውንቱም ግመሉ የምትገኝበትን ቦታ እያመላከተው አዎ ግመልህ እግሯ የተወሰነ ተጎድቶ መንገድ ጠፍቶባት ስትሽከረከርን ከረከርን ያገኘኋት ወደ እኔ ጋር አምጥቼ ያስታመምኳት ግመሏ እኔ ጋር ስትመጣ የአንድ ሰው እንደሆነችና ያ ሰው መንገድ እንደጠፋበት አወቅኩኝ። ግመሉን በማጣቱ ምን ያህል እንደሚጨነቅም ገባኝ። ለዛ ነው በጠዋት እቺ ግመል ሰበብ ሆናኝ አንተን ፍለጋ ወጥቼ ካንተ ጋር የተገናኘሁት። አሁን አልሐምዱሊላህ ግመልህም እየተሻላት ነው አለው። ዓምርም ሁሉም ነገር የአላህ ሥራ ነው ብሎ አልሐምዱሊላህ ብሎ በመቀበሉ ምን ያህል እድለኛ እንደሆነ ሲያውቅ በጣም ተደሰተ። አላህንም ደጋግሞ ማመስገን ጀመረ። አምርም ከአዛውንቱ ጋር ቆሞ እያወራ ሳለ አንድ ገና 10 ዓመት ያልሞላው መልከውብ ልጅ እየተጫወተ በነሱ ጋር ያልፋል። አምርም ልጁን ሲመለከተው ለአዛውንቱ ይህ ልጅ ማን ነው ብሎ ይጠይቀዋል። አዛውንቱም ይህማ የልጄ ልጅ ነው። አባቱ ሰሞኑ ነው አላህ ይርሐመው እና ይሞተበት። እኔም ልጁን ተቀብዬ ማሳደግ ጀመርኩኝ። እንደ አባትም፣ እንደ ወንድምም፣ እንደ ጓደኛም ሆኜ ነው ማሳድገው በጣም ነው የምወደው አለው። አምርና አዛውንቱ አንድ ሁለት እያሉ ተመስጠው እያወሩ ሳለ በድንገት ጩኸትን ይሰማል። ጩኸቱ ያ 10 ዓመት ያልሞላው የህፃኑ ልጅ ድምፅ ነበር። ድምፁን ወደ ሰሙበት ማቅጣጫ መሮጥ ጀመሩ። ያ የልጁ ለቅሶና ጩኸት የመጣው በጣም አስፈሪና ስምጥ ከነበረው የውሃ ጉድጓድ ነበር። አዛውንቱም ያ አላህ ልጅ እዚህ ውስጥ ገብቶ ሚተርፋ አይመስለኝም፣ ጉድጓዱ በጣም ስምጥ ነው እያለ ማልቀስ ጀመረ። አምርም አብሽር እኔ ገብቼ ልጁን አወጣዋለሁ፣ ገመድ እንፈልጋለሁ። አዛውንቱም ይህማ የሚሆን ነገር አይደለም። ይህንን ጉድጓድ ሰዎች ደፍረው አይቀርቡት፣ ምክንያቱም በውስጡ አስፈሪ ትልቅ እባብ አለ። ልጄን ካገኘው የሚመራው አይመስለኝም እያለ ማልቀስ ጀመረ። በዚህ ሁኔታ ላይ ሳሉ የልጁን ድምፅ እንደገና ከውስጥ ይሰማሉ። አምር ግን በዚህ ሰዓት አላስቻለውም። ቆርጦ ገባለው። ገመድን እንፈልጋለን አዛውንቱ ምሽ ብሎ ገመዱን ካገኙ በኋላ ወገቡ ላይ አሰረውና የገመዱን ጫፍ ለአዛውንቱ ሰጠው። አእምርም ቀስ እያለ ወደ ጉድጓዱ መግባት ጀመረ። መሬት ላይም እንደደረሰ ያንን የቲም ልጅ ያገኘዋል። አንድ እግሩ የተወሰነ ጉዳትን ደርሶበት እንጂ ሌላ ምንም አልሆነም ነበር። አምርም በጣም ደስ አለው። ነገር ግን ወደኋላ ዞሮ ሲመለከት የአስፈሪና ትልቅ ያለውን እባብ ሞቶ ያገኘዋል። አምርም ሰዎች ይፈሩት የነበረው እባብ ሞቶ በመገኘቱ በጣም ደስ አለው። በዛ ቦታ ላይም በጣም የሚያመርና በውድ የሚሸጥ ልዑልን ያገኛል። አምርም ያንን ልዑል አንስቶ ይመለከተው ጀመር። ይህ የዛ አዛውንትና የመንደሩ ሰዎች ሐቅ ነው፣ የኔ ሐቅ አይደለም፣ ልሰጣቸው ይገባላል። ያንን ልዑል በኪሱ ላይ ከያዘ በኋላ የገመዱን አንድ ጫፍ በልጁ ላይም ካሰረ በኋላ ከላይ ያሉት ሰዎች ገመዱን ወደ ላይ እንዲስቡት ነገራቸው። በዚህም አምር አላህ ሰበብ አድርጎት ልጁን ማዳን ቻለ። አዛውንቱም በጣም ደስ አለው። አምርም ያንን ያገኘውን ልዑል አውጥቶ ለሽማግሌው ሰጠው። ይህንን ያገኘሁት በዛ ጉድጓድ ውስጥ ነው። ይህ የእናንተ ሐቅ ነው፣ ተቀበለኝ አለው። አዛውንቱም የአምርን ታማኝነትና ግልጸኝነት ሲመለከት፣ ወላሂ አንተ ታማኝና ጥሩ ሰው ነህ ይህ የምትመለከተው ሎል የዚህ መንደር ሰዎች ሐቅ ነው። ነገር ግን በድንገት እዚህ ጉድጓድ ውስጥ ይገባባቸውና ማንም ወደ ውስጥ ደፍሮ ሊያወጣው ይሞከር አልነበረም። ምክንያቱም በዛ እባብ ሰበብ። ነገር ግን እኔ አሁን ይህንን የምትመለከተውን ወርቅ በእኔና በመንደሩ ሰዎች ስም ላንተ ስጦት አድርጌ ይሰጣሃለሁ አለው አምርም በጣም ተደሰተ። ሁሉም ያጋጠመው ነገር ለኸይር መሆኑን ማሰበ። ከአዛውንቱ ጋርም ደስ የሚልና የማይረሳን ጥሩ ቀናቶችን አሳለፈ። ከዛም አዛውንቱ ለአምር ወደ መንደሩ የሚመለስበትን መንገድ አመላከተው። አምርም ወደ መንደሩ ተመለሰ። አዛውንቱንም በጣም አመሰገነው። ሁል ጊዜ እንደማይረሳውና አንዳንዴ እየመጣ እንደሚጠይቀውም ነገረው። ከዛም አምር ያንን በስጦታ መልክ የተሰጠውን ወርቅ ወደ ትልቅ ወርቅ ቤት ሄዶ ሸጠው። ከዛም ትልቅ የንግድ ማዕከልን አገኘ። ያጋጠመው ሸር ነገር ሁሉ አላህ ወደ ኸይር ቀይሮለት ነበር። እንደውም ከዛ በበለጠ ሁልጊዜ እነዛ አስፈሪና የጭንቀት ቀናቶችን ያስታውሳቸዋል፣ አላህንም ያመሰግናል። ያገኘውንም ንብረት ለተቸገሩ ሰዎች መስጠት ጀመረ። ሱብሓነላህ። የዛሬው ድንቅ ታሪካችን ይህንን ይመስላል። በዱንያ ላይ የሚያጋጥመን ፈተና ሁሉ መጨረሻው ያማረ ነው።